ሲባል እናት አባት ነው ለሰፊ ህዝብ ለምን ስተገለመጠ አጎን ምኖ አይዞ ሞን ተከፋችሁ ምን ሆናችሁ ነው የሚባለው። መቆጣትም የለበትም። ሲመጣ ወታደሩ ጋር አይዞ እያለ የገፋ ህዝብ ነው ይሄ። አሁንም መምጣታችሁ በጣም እንደ እኔ ከሆነ ደስ ይለኛል። ውይ ውይ ጥሩ ነው። ከፈቀዳችሁልን ቁጥር የመድረክ እንድንመራ እናንተ ፈቃድ ለመጠየቅ ሁሉንም ወንድሞቼን እኔም በጣም አመሰግናለሁ። በእኔም በኩል የተወሰኑ ጉዳዮችን ለማንሳት ነው። የመጀመሪያው ችግሩን አሁን ላይ በዚህ ክልል የተከሰተውን ችግር እንደ ሰሜን ወሎም ዞኑ ላይ ያለውን ችግር እንደ ወረዳም ከወሰን ራያ ቆቦ ላይ እንደ ቀበሌ ከወሰን ደግሞ ዞብልና በዙሪያ ያሉ ቀበሌዎች ላይ የተከሰተውን እና አብረሰውን እያሰቃየ ያለውን ችግር በራሳችሁ ልጆች የተከሰተ ግን ራሱን የራሱን አባት፣ የራሱን እናት፣ እህት፣ ወንድም የሚያሰቃየውን የሰላም እጦት ችግር በትንሹም ቢሆን ተረድታችሁ ችግር አለ ችግሩ ይፈታ ይህን መፍታት ደግሞ የመንግስት ኃላፊነት ነው ብላችሁ ብገፉትም በችግር አረዳድና በማንሳት ረገድና ችግሩ እንዲፈታ ፍላጎት ከውስጣችሁ ሲንጸባረቅ ስለነበር ይህን በአንድ በኩል በጥሩ በወንታ በኩል መመልከት ጥሩ ነው። ሰላም እንፈልጋለን መንግስትም ህግ ያስከብር በሚል በአዋንታ የነሳችኋቸውን ሀሳቦች እኛም በአዋንታ ተመልክተናቸዋል። እውነትም ናቸው። እናንተም የደረሻችሁ ልትወጡ ይገባል። በዚያ መንገድ ማየት ጥሩ ነው። በአንድ በኩል የተነሱት በዚህ ፈርጅ የሚታዩ ናቸው። በሌላ በኩል ደግሞ የችግሩን ጥልቀትና ስፋት ባን አንደኛ በጥልቀትና በስፋት የተረዳችሁት አይመስልም። ሁለተኛው ደግሞ አውቆ የተኛን ቢቀሰቅሱት አይሰማም እንደምትሉት የእናንተ አባቶቻችን አባባል ነው ችግሩ ራሳችሁን እየበላ እያሰቃየ የራሳችን ቤት አፍርሰንና አቃጥረን እየሞቅን እያለን ቤታችሁን አቃጥራችሁ እየሞቃችሁ እያላችሁ በድፍረት ችግር መናገር እና የችግሩን ባለቤት ማውገዝ ተስኗችሁ ተስተውሉ። ይሄ በአንድ በኩል በፍርሃት ሊሆን እንደሚችል እንገምታለን። በሌላ በኩል ግን ችግሩን የሚጋራ ችግሩን የሚደብቅ የሎጂስቲክስ ምንጭ የሆነ የመረጃ ምንጭ የሆነ ማታ ማታ ጋቢውን አልብሶ ፎጣውን ጠቅሎ በሽርጡ ውስጥ ደብቆ የሚኖር ሰው ስላለ ይሄን ደብቃችሁ ዛሬም፣ ተው የእኔ ንግር እየበላ ስለሆነ ዝም በል እንደተባለው እሳቱ ላይ ተጥዳችሁ እያቃጠላችሁ በድፍረት መናገር ላይ ውስንነት እንዳለ ተመልክተናል፣ ተስተውሏል። ይሄ የሚበላው ራስን ነው። ይሄ የሚያጠፋው ራስን ነው። ይሄ የሚያጠፋው አካባቢ ነው። ለማንም አይጠቅም። እውነትን መናገር ለእውነት መኖር ለእውነት መመስከር እውነተኛው መሬት ላይ ያለውን ሀቅ አንስቶ መነጋገር በጣም ያስፈልጋል፣ ይጠቅማል። ለመፍትሄውም የሚጠቅመው እሱ ነው። ያኔ ዋጋ የከፈላችሁት ወገር ዋጋ የከፈልና የአማራ ህዝብ በጠቅላላ ዋጋ የከፈለው የአማራ ህዝብ የማንነት እና የወሰን ጥያቄዎች የአማራ ህዝብ መሰረታዊ ጉዳዮች እና ጥያቄዎች በወያኔ በጉልበት ሊወሰዱ አይገባም፣ የህሉና ጉዳይ ነው ብላችሁ ተፋልማችሁ፣ ተፋልመናል በሁሉም አካል ረብርም በድል ተጠናቋል። ያ ጦርነት የአማራ ህዝብ ችግር የሚፈቱ ናቸው ብሎ ማባበል፣ ማሽኮርመም በዚያ መንገድ መግለጽ አይነት ሁኔታ ያስተውያል። በጦርነት የሚፈታ በግጭት የሚፈታ በብጥብጥ የሚፈታ የአማራ ህዝብ ችግር የለም። የአማራ ህዝብ ጥያቄ የሚፈታው የአማራ ህዝብ ችግር የሚፈታው በሰላም በንግግር፣ በውይይት ለሰላም እና ለልማት በመተባበር ነው። ይሄን ለማድረግ የክልሉ መንግስት ብዙ ጥረቶችን ሄዷል። ብዙ እርምጃዎችን ሄዷል። እዚህ ላይ ይበቃል ማለት ይገባል። የእስካሁኑ በቃ ማለት መነጋገር ይገባል። ግፉን፣ እንግልቱን፣ ስቃውን አያችሁት። በተግባር ካልተማር ሌላ የሚያስተምረን ነገር የለም። ስለዚህ አባቶቻችን ጥበብ የጠፋ እዚህ አካባቢ አባቶቻችን ደም የማድረግ ጥበብ አላችሁ። የተጣለ የማስታረቅ ጥበብ አላችሁ ሽማግሌ የተቀደደ ሰማይ ይሰፋል የሚባል አባባል ጥበብ አላችሁ። ይሄ ትልቅ አባባል ነው፣ ለኔ ክብደቱን የሽማግሌን ተሰሚነት የሽማግሌን ችግር ፈችነት እና የሽማግሌን ሀያልነት ለመግለጽ ነው። የተቀደደ ሰማይ ይሰፋል ሽማግሌ የሚባለው እንጂ ሰማይ ተቀዶ ሽማግሌው ስለሰፋው አይደለም። ያ ጥበብ የተደ የዚህ ዞብን ላይ የለም እንዴ? ያ ጀግንነት ዞብን ላይ የለም እንዴ? የተደባችሁ ይሄን ጥበባችን ነው መጠቀም ያለብንና፣ በዚያ መንገድ መመልከት በጣም የሚጠቅም ይመስለኛል። ይሄ ጫካ የወጣ ሀይል ከእናንተው ጉያ የወጣ የእናንተው አብራኪ የወጣ ሀይል ለሰላሙ መረጋገጥ ትልቅ አቅም አላችሁ፣ ድርሻ አላችሁ። ይህንም በአግባቡ መመልከት ተገቢነት ያለ ይመስለኛል። ሰላም አማራጮችን እንዲከተሉ ሁሉንም አማራጮች እንዲጠቀሙ ህዝቡ የበኩሉን ሚና ሊወጣ